ታዲያስ አዲስ አንድ ነገር ዛሬ ሰምተን ነበረ። ሰምተናል ሰምተናል። በጣም የምንወደው የምናከብረው የምናከብረው ኮሜዲያን ደረጄ ኮሜዲያን ደሬ የሆነ ሰርፕራይዝ ተደርጓል ተብለናል። አዎ ሰርፕራይዝ ተደርጓል። እስኪ ስለ ሰርፕራይዙ አጠቃላይ ሁኔታና ና ስለተሰማው ስሜት በአጠቃላይ አሁን መስመር ላይ ያለ ደሬ በቀጥታ እስኪ ወደ እሱ እንለፍ። ሄሎ ደሬ ሰላም ናችሁ ወይ? ሰላም ነው ደሬ፣ እንዴት ነው? አለሁ እግዚአብሔር ይመስገን፣ ሁሉ ሰላም። እንኳን ደስ አለህ። እንኳን አብሮህ ደስ አለን። ታንክ። በጣም ልንቀበልህ እኮ ነው፣ የሆነ ነገር ገንዘብ ካለው በጋራ ልንቀበልህ እኮ ነው። እንኳን ደስ አለ ያበዛ ነው ገና ገቢ አልሆነም። በጣም ደስ ይላል ደሬ። እስኪ አጠቃላይ ሁኔታው ምን ይመስል ነበረ? ስለ ሰፕራይዙ የተሰማ ስሜት እንዴት ነው? በአጠቃላይ ዝግጅቱስ እንዴት አገኘው የሚለውን እስኪ ዘርዘር አድርገ ነገረን። ያው እንግዲህ ጓደኛ በሙያም በምንም አብሮ በማደግ አብሮ በመማር አብሮ በመኖር ከጓደኞች ጋር ስትኖር እንደዚህ አይነት ነገር ቀና አስተሳሰብ ያላቸው ሰዎች አሉና ያንን ነገር እንደ ቀልድ አሰቡትና ለትላንት አበቆት እኔ የማውቀው ነገር አልነበረም። በቃ ትላንትና ብቻ እዚህ ቦታ በዚህ ሰዓት እንትገኝ ብቻ ላሉኝ ግ እነሱ ለካ ሚኒመም እስከ ከስድስት ወር በላይ በዚህ ጉዳይ ላይ ሰርተውበታል። ና በጣም ነው ደስ ያለኝ። ምን ማለት ነው? የሰራ የደከመ የለፋ እንዲህ በቁሙ ሲመሰገን በዚህ ዘመን እንግዲህ ከቅርብ ጊዜዎች እያየን ነው እና እንደዚህም ያስቡ እንደዚህ ለሰራ ለደከመ ቀን ለሆኑ ሰዎች ሁሉ የከበረ ምስጋናዬ ድረስ። የጓደኞች ይህንን ነገር በማድረጋቸው ጠቅላላ ሁሉንም እዛ ቦታ ለነበሩት፣ ላሰቡት፣ ላቀዱትና የሚፈልጉትን ነገር ላደረጉት ሁሉ የከበረ ምስጋናዬ ድረስ። እኔ በጣም እጅግ በጣም በሕይወት ዘመኔ በትላንት ተደስቻለሁ። አዎ ስንባል ነበረ። ደሬ ስሜቱን መቆጣጠር አቅቶት ነበረ የሚሉ መረጃዎች ሁላ ሰምተን ነበረ። እና ደሬን ብዙ ኢሞሽናል የሚያደረጉት ነገሮች አልነበሩም። ትናንትና ግን በደንብ ታይቷል። ፊቱ ላይ የደስታው ስሜት ተጋብቶበታል። በደንብ ተብለን ነበረና እና እነ መጠየቅ እንችላለን። ደሬን ሰርፕራይዝ የተደረገው በምንድን ነው ከተባለ ደሬ መመለስ ይችላል። ምንድን ነው ሰርፕራይዝ ያደረጉህ በምንድን ነው ደሬ? በብር ደረጃ ነው አማውንቱን ያው መንገድ ትንሽ ይከብዳል። ለምንድን በሩ ማጅራት አስቸጋሪ ነው። ከዚህ በኋላ ብዙ ነገር ትጠራበታለ። በጣም በ ግን ካስማ የፈርኒቸር ሙሉ የቤት እቃ በጣም ወጣት እና ጎበዝ ሰዓሊያን ደግሞ የተለያዩ ስዕሎችን የኔና የሀብቴን፣ የኔና የማዘርን በራሳቸው ፈጠራ ለጥበቡ የከፈለውን ነገር የሚያንጸባርቁ ነገሮች እነዘላለም ይታከሱ። አሊ ብዙም በጣም ብዙ ልጆች ስዕል በረከት አቅርበዋል። ጋቢ ለማዘር ተሸልማለች። እዛ በተረፈ ደግሞ እዛ ለመጡ እንግዶች የሚፈልጉትን ነገር እንዲያደርጉ ተደርጓል። አንድ ምናልባት ተዘነገኝ፣ አንድ ሆቴል አመቱን ሙሉ ከፈለግከው ሰው ጋር እየመጣ መጠቀም ትችላለህ ምናምን ስላሉ ዛሬ አልተመቸኝም እንጂ ችግር የለም። ነገም ቢሆን አለን፣ ስልካችን ክፍት አረን። እንሄዳለን ከእንዱ ከፈለግከው ጋር ስለተባልክ እንሂድ። አደራህን፣ መጀመሪያ እኔ ልቀመሰው። እሺ፣ እዛ እንደዛ ተብሏል። በጣም በርካቶች ልዩ ስጦታዎች፣ በግል የመጡ ስጦታዎች አሉ። ከምንም በላይ ግን በቃ ሀብቴ ስትደሰት ማየት የሀብቴን ቤተሰብ ከሀብቴ ጋር የነበረን ቁርኝት ደግሞ የነበሩ ጓደኞች እነ ካሳም ፍሳማ፣ እንዴላ ነ ቴዲ እንግዳሰው፣ እነ ዘሪን አስማማው፣ እነ ሳምሶን ታደሰ ቤቢ፣ እነ ሙሉ አለም በጣም ብዙ ፕሮዲሰሮች፣ በጣም ብዙ አርቲስቶች ነበሩ። ና መኮንላ ከነ ፍሬዮታ ባህሩ፣ እነ ቤት የዳዊት አባተ፣ እነ ሞገስ መብራቱ፣ እነ ዮናታን ዳመነ በጣም ለነገር ከሚችለው በላይ ነው። እና እነዚህ ሁሉ በቁም እንደዚህ የሰውን ልጅ የለፋ አይደከመም ወይ ደግሞ ትንሽ ሞክሯል ለፍቷል እስቲ እናመስግነው ብሎ አስበው እዛ ቦታ ከጊዜያቸው ወስደው እዛ ቦታ ላይ ይህንን ስላሳዩ ለካ የሰራ ይመሰግናል ለካ የለፋ አይደከመም የሚያይ አምላክ ብቻ ሳይሆን የሚያይ ሰውም አለ እና ስለዚህ ወጣቶቹ አዳዲሶቹ አሁንም ከመስራት ከመልፋት ብዙ ነገር ከማድረግ ወደኋላ እንዳይሉ የቀደሙቱ ደግሞ የሚያመሰግን አካል መጥቷል እና በርቱ ባላችሁበት የሚል ስሜት ያለው ስለሆነ ይሄንን ነገር እኔም በዚህ አጋጣሚ አንጸባርቃለሁ። በጣም ደስ ይላል። ደርዬ እንግዲህ በመጨረሻ ምናልባት ከሰርፕራይዙ ባለፈ ደሬን በሚቀጥሉት ቀናት ደሬ እየሰራቸው ያሉ አሁን ቀጣይነት ያላቸው ስራዎች አሉ ወይ እንደው ካገኘን በዚሁ አጋጣሚ አሉ ወይ? የሚወጡ ነገሮችስ ይኖራል ወይ? እንግዲህ የማጠቃለያ ጥያቄያችን ይሁን በቅርቡ ዓለም ሲኒማ የሚመረቅ ባሎቻችን የሚል ፊልም አለ። ከዛ እየሰራሁ ያለኋቸው ሁለት ፊልሞች አሉ፣ እነሱ ፊልሞች ይኖራሉ። ከዛ በተረፈ ደግሞ ወደ አሜሪካ እና ቀናና እስቲ የሚሆነውን እንግዲህ በጣም እናመሰግናለን ደርዬ። እኛም አንተ ደስ ስላለህ በጣም ደስ ብሎናል። ለሙያ አጋሮችህ በጣም በጣም ምስጋና እኛም እናቀርባለን። እንኳን ደስ አለ። አሁንም ይገባሃል፣ ስለሚገባህም ነው የተደረገልህ። ይገባሃል ደርዬ። በጣም አርገ እናመሰግናለን። ከታዲያስ አዲስ ጋር ስለነበረህም ቆይታ በጣም አርገ እናመሰግናለን ደርዬ። እግዚአብሔር ያክበረልኝ። ደስ ይላል። በጣም እንግዲህ የደሬ ሰርፕራይዝ ሰምተናል። ስለዚህ ነው። በነገራችን ላይ ሰው በሕይወት እያለ ለማመስገን እንደዚሁ መመሰጋገን፣ ብዙ ለሰሩ ሰዎች ደግሞ ለልፋታቸው ከእሱም ብሎታል። ይሄ ከሰርፕራይዙ ወይም ሰርፕራይዝ የሚለው ሀሳብ ከሱ ሁሉ ባለፈ ምስጋ ነው፣ እንደዚህ የኮግኒሽን ሲሰጥ በአደባባይ ጓደኞች እንደዚህ በህይወት ሲያከብሩ ማየት በጣም ደስ የሚል ነገር ነው። ያ ይመስለኛል በጣም ኢሞሽናል አድርጎት ነበረ። እንደውም የተወሰኑ ቪዲዮዎች ነበሩ እና በር ላይ ቆሞ መግባት በቃ ከበደው። አዎ በቃ እምባው መጣ። ምን እንደሚል እስከሚያቅተው ድረስ ማለት እንትኑን እምባውን መቆጣጠር እስከሚያቅተው ድረስ አይተናል ምናም በጣም ያስደስታል። በነገራችን ላይ አሁን አንጋፋ ለሆኑ ብዙ ስራ ለሰሩ አሁንም በመስራት ላይ ለሚገኙ በአጠቃላይ ብቻ ገብቷል ይሄ። በህይወት እያሉ መመሰጋገኑ በሁሉም ይቀጥል፣ በጣም በጣም ይቀጥል። የቅርብ ጊዜ ደግሞ አሪፉት ሁኔታ ብዙዎች እንደዚህ እየተሰጣቸው ነው እውቅናና፣ ይሄ በጣም ሊቀጥል ዛሬ ቆመ እራሱ። አንተ የምታመሰግነው ሰው፣ አንተ የምታከብረው ሰው ነገ ከነገ ወዲያ ደግሞ አንተም እኮ የምትከበርበትን ሌላው ትውልድ እንደዚህ ነው የሚያከብር። ስለዚህ ይሄ ነገር እንዲበረታታ ይገባል፣ ሊቀጥል ይገባዋል። ደረጄንም እንኳን ደስ ያለህ ማለት እንፈልጋለን።